በመስጠት ውስጥ ያለው በረከት፣ ስጡ ይሰጣችኋል የሚለው የሰማይ አምላክ ተስፋ ነው። እኔ እኮ አሁን ደሞዝ የለኝም፣ ከቤተ መንግስት የለም፣ ከቤተ ክህነት የለም። የሚገርማችሁ፣ ለእኔ ደግሞ እግዚአብሔር ብዙ ሙሉ ነገር አለ። እኔ እግዚአብሔርን ስራ ሰራለሁ፣ እሱ የኔን ስራ ይሰራል። አይደል እንዴ? በዚህ ጉዳይ ላይ በምንም መንገድ ማንም ሊያናውጠኝ አይችልም። እኔ እሱን ስሰራ፣ እሱ የኔን ይሰራል። እኔ የሱን ስጠብቅ እሱ የኔን ደሞ ይጠብቃል። እኔ የሱን ስሰጥ እሱ ደሞ ለኔ ይሰጣል። መምጫውና መግቢያው ግን ለእኔ ፕሮግራም የለው። ቤት እንደሆነ አላቀው፣ ግን አለ የሆነ ነገር ብቻ ዝም ብሎ አለ። ይሄ ድንቅ ቸርነቱ ነው። ይሞለዋል ማለት ነው። እሚያዩትን ውሃ ሞሉትና፣ እሚያዩትን ውሃ ሞሉትና ከዛ በኋላ ኃላፊነቱ ያንተ ነው አለች መቤታችን ቅድስት። ያንን ውሃ ወይን ጠጅ ያደረገውና የሚያስደንቅ ንግግር ተናገሩ በኋላ እንዲህ ብለው ተሞላ። በቃ ሲሞላ የሚያሰክረውን ወደ ኋላ አስቀረሁ። ቅራሬ፣ ቅራሬ፣ ቅራሬውን አጠጣህን? ምን ነው ዶኪማስ፣ እንደዚህ ያደረክን በቅራሬ ህዝቡን አስክረህ ዋናውን የወይን ጠጅ ደብቀህ አሁን ታመጣለህ እንዲያሉ ማለወጠው ነገሩን ሁሉ አስቡት ግን አተላው ተደፍቷል። ጋኑ ታጥቧል። ንጹህ ውሃ ተሞልቷል። እንዲህ አይነት ትውልድ እንዲኖር የአዲስ ኪዳን ታሪክ ሃ ብሎ በጋብቻው ውስጥ ያለው ሙሉነት በቅድስት ድንግል ማርያም ተገለጠ። ስሙ የተመሰገነ ይሁን። አባቴ ላይ ያለ መንፈስ ና ወደኔ ታላቅ ወንድሜ እላለህ ታናሽ ወንድሜ እላለህ ና አይባልም እዛው ታሰር ነው የሚባለው እንዴ ለምን እነሱ ዕድሜ ልካቸውን ኃጢአት ሲሰሩ ለመንፈስ ሲካድሙ እንደፈለጉ ሰይጣንን ሲያገለግሉበት የነበረ ህይወታቸውን በሙሉ የተገለገለ ግብር የተገበረለት መንፈስ ኮን አንቺ ጋር መተው ስቃይሽ ነው የሚያበላሽ ምስኪን የዋህ ለምን ናት ይዋለሽ ለምን ናት ትለዋለህ ና አይባልም እዛው ታሰር እኔም ጋር ያለኸው እዚሁ ታሰር በቃ ድንበሩን እንትኑን ማቋረጥ ነው፣ ኔትወርኩን ማቋረጥ ነው ያለበት።